ጠቅላይ ሚኒስትር አብይ ወደ ኤርትራ ድንበር በአፋር በኩል ያስጠጉትን ጦር እንዲመለስ አዘዙ። በፓርላማው ከኤርትራ ጋር ጦርነት አንፈልግም ያሉት ጠቅላይ ሚኒስትር አብይ አህመድ ከአፋር የመለሱትን ሜካናይዝድ ጦራቸውን ወደ ጎጃም መላካቸው ተሰምቷል። ዘመቻ አንድነት ከ40 በላይ ውጊያዎች የተከፈቱበት መሆኑ ሲነገር፣ መንግስት ተጨማሪ ኃይል እያስገባ እንዳለም ታውቋል ኢትዮጵያ ወረራ እንጂ ተቀራርበው ውይይት አትሻም። ኤርትራ በጠቅላይ ሚኒስትር አብይ የፓርላማው ንግግር ላይ ቁጣዋን አሰማች። ጠቅላይ ሚኒስትር አብይ አህመድ ለአሰንሼክ የድረሱልን ጥሪ ፈጣን ምላሽ ሰጡም። ግዙፍ መሳሪያን ያነገበው በርካታ የኢትዮጵያ ጦር ሶማሊያ አገባ። የኢትዮጵያ አየር ኃይልም አልሸባብን መዳረሻ እያሳጣው እንዳለ ተነግሯል። በሌላ መረጃ ጀርመን በአራት ኪሎ ሹማምንት ላይ የጦር ወንጀል ክስ ከፈተች። አሁን በተሰማ መረጃ የሱዳን ጦር በካርቱም የፕሬዝዳንቱ መቀመጫ እንደገና መያዙን ገለጸ። ሰላም ውድ ቤተሰቦች እንደምን አላችሁ? ከአዲስ ኒውስ ለሰዓቱ ብታደምጧቸው ብለን የመራረጥንላችሁን ሀገራዊ፣ ቀጠናዊ ብሎም ዓለም አቀፋዊ ወቅታዊ ጉዳዮችን የምንዳሰስበት ልዩ ጥንቅራችን ነው ተጀምሯል። ሰብስክራይብ፣ ላይክ፣ ሼር በማድረግ እስከ ጥንቅራችን ፍጻሜ ድረስ አብራችሁን ቆዩም። በልዩ የመረጃ ጥንቅራችን ቀዳሚ እንዳደረግነው መረጃ ንለፍ። ኤርትራ በጠቅላይ ሚኒስትር አብይ አህመድ የፓርላማ ንግግር ላይ ቁጣዋን አሰማች። ኢትዮጵያ ወረራን እንጂ ተቀራርበው ውይይትን አትሻም ስትል በውጭ ጉዳይ ሚኒስትሯ በኩል ዘለግ ባለ ጽሁፍ ያጸፋም ላይ ሰጥታለች ጠቅላይ ሚኒስትር አብይ አህመድ በትላንትናው የፓርላማው ውሏቸው የባህር በር ጉዳይ የህልውና ጉዳይ ነው ሲሉ መናገራቸው ወዲያ አስመራ ላይ ቁጣን ቀስቅሷል ኢትዮጵያ ኤርትራን የመውረር ፍላጎት እንደሌላት የተናገሩት ጠቅላይ ሚኒስትር አብይ አህመድ የባህር በር የማግኘት ጉዳይ ግን የኢትዮጵያ ህዝብ የህልውና ጉዳይ ነው ሲሉ አስረግጠው ተናግረው ነበር ብዙ የህዝብ ቁጥር ያላት ሀገር በ40ና 50 ኪሎ ሜትር ርቀት ላይ የባህር በር ሊነፈጋት አይገባም ብለውም ነበር። ጠቅላይ ሚኒስትሩ በንግግራቸው ያሰመሩበት ጉዳይ ግን ከኤርትራ ጋር ወደ ጦርነት አንገባም የሚለውም ቢሆንም በሁለቱ ሀገራት መካከል እየተደረጉ ያሉ የጦርነት ዝግጅቶችና ራስን ማደራጀቶች በአለም አቀፍ ተቋማት ጭምር ጉዳዩ ወደ ጦርነት የሚያመራ እንደሆነ ሲነገር ቆይቷል። ታዲያ ጠቅላይ ሚኒስትሩ በትላንትናው የፓርላማ ውሎ ኢትዮጵያ የባህር በር እንዲኖራት በኃይል ሳይሆን ከኤርትራ ጋር በውይይት ነው መስራት የምንፈልገው ሲሉ ተናግረው ነበር። ኤርትራ ግን በዚህ ሐሳብ ደስተኛ አልሆነችም። በውጭ ጉዳይ ሚኒስትሯ በኩል ማምሻውን መግለጫ ያወጣች ሲሆን የጦርነት ዝግጅቷንም ውስጥ ውስጡን እያጠናከረችው እንዳለ ተሰምቷል። የኤርትራ ማስታወቂያ ሚኒስትር በጉዳዩ ላይ ማምሻውን በወጣው መግለጫ ኢትዮጵያ ወደ ፊውዳሉ ስርዓት እየተመለሰች ነው፣ ከኔ ውጭ ላሳር በሚል አባዜ እየተቀበዘበዘች ነው ሲል ያለ ኤርትራ መልካም ፍቃድ የሚደረግ አንዳች ነገር እንደማይኖር ምላሽ ሰጥቷል። ውጭ ጉዳይ ሚኒስትሩ ባስነበበው ዘለግ ያለ ጽሁፍ፣ የሌላውን ካልቀማው የሚለው በሽታ ከዚሁ የፊውዳል ስርዓት የሚቀዳ ነው ያለ ሲሆን ቀጠል በማድረግም በኢትዮጵያ ውስጥ አሁን እየታየ ያለው ግጭትና አለመግባባት የኔ መሬት፣ የኔ ርስት የሚል አባዜ የወለደው ነው። ይህንን በሽታ ወደ ቀጣናው ለማስተላለፍ የኢትዮጵያ መንግስት ሳይታክት እየሰራ ይገኛል በማለት ኮንኗል። ዋና ከተማዋ አዲስ አበባ በዚህ የኔ ብቻ በሚል አባዜ ውስጥ ናት ያለው የኤርትራ የውጭ ጉዳይ ሚኒስተር ይህ አባዜ ያለፉት መንግስታትም ስልጣናቸውን ያጡበት መሆኑን አስታውሶ የአራት ኪሎ መንግስት የኔ ከሚለው ጸባጫሪ ድርጊቱ ሊወጣ ይገባል ሲል አሳስቧል። በተለይም የባህር በር ለመቆጣጠር የሚደረጉ ሙከራዎች ያለፉትን ስርዓቶች ለውድቀት ዳርጓል ያለው መግለጫው፣ የወቅቱ የኢትዮጵያ መንግስት መቅበዝበዝ ይህንን ታሪክ ለመድገም ይመስላልን? ብሏል። የኢትዮጵያ የወደብ ፍላጎት በማንኛውም ጊዜ ተቀባይነት አለው ያለው መግለጫው፣ ይሁን እንጂ አሁን ላይ የኢትዮጵያ መንግስት እያሰበ ያለው ወረራን እንጂ ውይይትን አይደለም ብሏል። በዚህ ወደ ተከታዩ መረጃችን ለፍ ጠቅላይ ሚኒስትር አብይ አህመድ ወደ ኤርትራ ድንበር በአፋር በኩል ያስጠጉትን ጦር እንዲመለስ አዘዙም። በትላንትናው የፓርላማው ውሎ ከኤርትራ ጋር ጦርነት ውስጥ መግባት አንፈልግ የሚያሉት ጠቅላይ ሚኒስትሩ ከአፋር የመለሱትን ሜካናይዝድ ጦራቸውን ወደ ጎጃም መላካቸው ምንጮች ገልጸዋል። ዘመቻ አንድነት ከአርባ በላይ አውደ ውጊያዎች የተከፈቱበት መሆኑ ሲነገር መንግስት ተጨማሪ ኃይል እያስገባ እንዳለም ታውቋል። ሶስተኛ ቀኑ ላይ የሚገኘው ዘመቻ አንድነት በመላው አማራ ክልል ከታወጀ ወዲህ ጦርነቱ ከወትሮ ጠንከር ያለ ስለመሆኑ ምንጮች እየገለጹ ይገኛሉም። በተለይም አውደ ውጊያዎችን በማብዛት የመንግስትን ጦር መበታተን ላይ ትኩረት አድርገው የፋኑ ኃይሎች እየሰሩ መሆናቸው ሲሰማም ዘመቻው በተጀመረ በሶስተኛው ቀን የአውደ ውጊያዎቹ ቁጥርም ከአርባ መሻገሩ ምንጮች አክለው ገልጸዋል። ይህም በመንግስት በኩል የኃይል መሳሳት በአንዳንድ ቦታ ያስከተለ ሲሆን፣ በተለይም በጎንደርና ጎጃም መንግስት ተጨማሪ ኃይል እያስገባ እንዳለ ነው ምንጮች አክሎ የገለጹት። በሀገሪቱ ካሉት እዞች ስድስቱን አማራ ክልል ያስገባው የኢትዮጵያ መንግስት ሰሞኑን ከኤርትራ ጋር የገባበትን ሰጥ አገባና የቃላት ጦርነት ተከትሎ ተጠባባቂ ጦሩን በአፋር በኩል ወደ ኤርትራ ድንበር ማስጠጋቱን ዓለም አቀፍ የዜና ምንጮች ሮይተርስን፣ አልጀዚራን ጨምሮ ሲዘግቡት የቆዩ ቢሆንም አሁን ላይ ከመከላከያው የውስጥ ምንጮች በተገኘ መረጃ መሰረት ከአራት ኪሎ በወረደ ትዕዛዝ ይኸው በኤርትራ ድንበር ላይ የሰፈረው ኃይል ቀስ በቀስ ወደ ኋላ እንዲያፈገፍግ መታዘዙን ምንጮች ገልጸዋል። ባለፉት ሳምንታት እየተቀነሰ ወደ አፋር ሲገባ የነበረው ሜካናይዝድ ኃይሉ ሚስጥራዊ በሆነ መልኩ ቀስ በቀስ ወደ ኋላ እየተመለሰ እንዳለ ነው ምንጮች የሚገልጹት። ይህው ኃይል ወደ ኋላ እንዲመለስ የተደረገውም በአማራ ክልል የተፈጠረውን የኃይል መሳሳት ለመሸፈን ነው ያሉት የመከላከያው የውስጥ ምንጮች፣ በተለይም በጎጃምና ጎንደር ይህው አፋር ድንበር ደርሶ የተመለሰው ኃይል እየገባ እንዳለ ገልጸዋል። እንደ ምንጮች መረጃ ከሆነ ከመጋቢት 10 ቀን 2017 ዓ.ም ተምረት ጀምሮ የታወጀ ወታደራዊ ኦፕሬሽን በአራቱም ጠቅላይ ግዛቶች በሚገኙ ወታደራዊ እዞች በቅንጅት እየተከናወነ መገኘቱ በመንግስት ጥምር ጦር ላይ ከባድ ጉዳት ማድረሱን የተሰማው በዚህ ተናባቢና የአንድነት ዘመቻ የአማራ ፋኖ ቦሎ፣ የአማራ ፋኖ በጎንደር፣ የአማራ ፋኖ በሸዋናም፣ የአማራ ፋኖ በጎጃም በመንግስት ኃይል ላይ ከባድ ኪሳራ ማድረሳቸው ምንጮች ገልጸዋል። ዘመቻ አንድነት ሶስተኛ ቀኑን ቢይዝም ለሚቀጥሉ ተከታተ ቀናት ተጠናክሮ እንደሚቀጥል የተገለጸ ሲሆን መንግስት በቀጣይ የሚኖረውን ጫና በመገንዘብ ተጨማሪ ኃይል ከድንበር አካባቢዎች ጭምር በመጥራት ወደ አማራ ክልል እያስገባ እንዳለ ነው ምንጮች የገለጹት። በክልሉ የተጀመረው ጦርነት ወራትን አልፎ አመት የተሻገረ ሲሆን በእነዚህ ጊዜያት በተራዘመ ጦርነት ክልሉ ትልቁ ጋየ ክፍለም ህዝቡም የጦርነቱ ገፈት ቀማሽ ሆኗል። በተለይም የፋኖ ኃይሎች ከተሞችን በሚይዙበት ወቅት መንግስት ከዛም ከዚህም ተጨማሪ ኃይል በማሸጋሸግ የተቀማውን ከተማ መልሶ ሲቆጣጠር ውሃ ቅዳ ውሃ መልስ የሆነው ጦርነቱ አመት ያለፈው ቢሆንም የአሁኑ ዘመቻ ግን ወትሮ ለየት ያለም ከበድ ያለ ስለመሆኑ ምንጮች ገልጸዋል። በተለይም የውጊያ ሜዳዎቹ በአራቱ እዞች በመናበብ መበራከታቸውና ከ40 በላይ መሆናቸው መንግስት አስቀድሞ ይጠቀምበት የነበረውን በሳሳ ሰራዊት ቦታም ከዛም ከዚህም ኃይሉን የመተካትን ስትራቴጂ ሙሉ በሙሉ እንዳከሸፈበት ተገልጿል። ከጎጃም እስከ ጎንደር ከወሎ እስከ ሸዋም በቅንጅት የተከፈተውን ዘመቻ ለመመለስ መንግስት ተጨማሪ ጦር ወደ አማራ ክልል እያስገባ እንዳለ የገለጹት የመረጃው ምንጮች፣ ይህ በፋኖ በኩል የሚታየው አንድነት በአንድ ጥላ ስር እንዲጠቃለሉ የሚያስችላቸው ከሆነ ግን መንግስት ከዚህም የከፋም በክልሉ ትልቅ ፈተና ሊያጋጥመው እንደሚችል ከወዲሁ ወታደራዊ ምንጮች እየገለጹ ናቸው። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ በርከት ያለ ጦራቸውን ወደ ሶማሊያ መላካቸው ተሰምቷል። ለሀሰን ሼክ የድረሱልን ጥሪ ፈጣን ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ ግዙፍ መሳሪያ ያስታጠቁትን በርካታ ጦር ወደ ሶማሊያ መላካቸው ምንጮች ገልጸዋል። የኢትዮጵያ አየር ኃይልም አልሸባብን መዳረሻ እንዳሳጣው የሶማሊያ የመረጃ ምንጮች እየዘገቡ ናቸው። አልሸባብ ከሞቃዲሾ 30 ኪሎ ሜትር ርቀት ላይ የምትገኘውን አነስተኛ ከተማ መቆጣጠሩን ተከትሎ ፕሬዚዳንት ሀሰን ሼክ መሐመድ ወደ አራት ኪሎ የድረሱልን ተማጽኖ ማሰማታቸው የተነገረ ሲሆን ጠቅላይ ሚኒስትሩ ግዙፍ የተባለውን ጦራቸውን ወደ ሶማሊያ መላካቸውን የተሰማው የሶማሊያ መንግስት ኃይሎች ከስትራቴጂካዊ የመካከለኛው ሸበሌ አካባቢ ለቀው ከወጡ በኋላ አልሸባብ ይዞታውን በፍጥነት እያስፋፋ ይገኛል። አልሸባብ በሶማሊያ ማዕከላዊ ክልሎች ለሁለት ዓመታት ያህል ከህቡዕ ውስጥ የነበረውን ኃይሉን ከቀሪው ኃይሉ ጋር ለማገናኘት ወሳኝ የተባለ ዘመቻ ጀምሮ ውጤታማ በሆነለት ሰዓት ነው ሐሰን ሼክ መሐመድ የደረሱልን ተማጽኖ ወደ አራት ኪሎ ላኩት። የኢትዮጵያ አየር ኃይልም ከባለፉት ሳምንታት ወዲህ በተመረጡ የሶማሊያ ቦታዎች ላይ የአየር ድብደባዎችን ቢፈጽምም የእግረኛ ጦር መግባቱ ግድ በመሆኑ ኢትዮጵያ በርካታ ወታደሮችን ወደ ሶማሊያ ማስገባቷ ምንጮች ገልጸዋል። በዚሁ ወደ ተከታዩ መረጃችን እንለፍ። ጀርመን በአራት ኪሎ ሹማምንት ላይ የጦር ወንጀል ክስ ከፈተች። 12 የኢትዮጵያና የኤርትራ ከፍተኛ ባለስልጣናትና ወታደር አዛዦች በጀርመን በጦር ወንጀል ተከሰዋል። አንድ የቀድሞ የትግራይ ጊዜ አስተዳደር ኃላፊና አንድ የቀድሞ የእርዳታ ሰራተኛ በ12 የኢትዮጵያና የኤርትራ ከፍተኛ ባለስልጣናትና ወታደር አዛዦች ላይ በትግራይ የጦር ወንጀልና በሰብአዊነት ላይ የሚፈጸሙ ወንጀሎችን ፈጽመዋል በማለት ለጀርመን አቃቤ ግክስ አቅርቧል። ከቀድሞ የአስተዳደሩ ኃላፊና የእርዳታ ሰራተኛው በተጨማሪ ስምንት የትግራይ ተወላጆች ክሱን በጋራ አቅርቦታል። ለምን የተባለው የወንጀሎቹ ሰለባና ወንጀሉ ሲፈጸም እማኝ የነበሩ አቤቱታ አቅራቢዎች የጀርመን ፌዴራል አቃቢ ህግ በወንጀለኞቹ ላይ የምርመራ መዝገብ እንዲከፍትና በሀገሪቱ ፍርድ ቤት ክስ እንዲመሰረትም ጠይቋል። ግለሰቦቹ አቤቱታውን ያቀረቡት ሌጋል አክሽን ወርልድ ዋይድ በተሰኘ የህግ ተቋምና ሌሎች ድርጅቶች እና የህግ ባለሙያዎች ድጋፍ ነው። የጀርመን አቃቤ ህግ በውጭ ሀገራት በተፈጸሙ ዓለም አቀፍ አስከፊ ወንጀሎች ዙሪያ ምርመራ የማድረግ ስልጣን እንዳለው ተነግሯል። በዚህ ወደ መጨረሻው መረጃችን እንለፍ። የሱዳን ጦር ከሁለት ዓመት ጦርነት በኋላ የፕሬዝዳንቱን ቤተ መንግስት መልሶ ተቆጣጠረ። የሱዳን ጦር የተፋላሚውን የሱዳን ፈጥኖ ድራሽ ኃይል በማሸነፍ ከሁለት ዓመት ጦርነት በኋላም ካርቱም የሚገኘውን ፕሬዝዳንታዊ ቤተ መንግስት መልሶ መቆጣጠሩን ወታደራዊ ምንጮች ገልጸዋል። ሰራዊታችን የጠላት ተዋጊዎችን ድባቅ በመምታት ከፍተኛ መጠን ያለው የጦር መሳሪያዎችን ማርኳል ብለዋል። ቃል አቀባዩም ጦርነቱ ከተጀመረበት ጊዜ ጀምሮ ፈጥኖ ድራሽ ኃይሉ አብዛኛውን የካርቱም ክፍል እንዲሁም የሱዳን ምዕራባዊ ክፍል ተቆጣጥሮ ቆይቷል። ለሱዳን የጦር ተፋላሚዎች ካርቱምን ማስመለስ ትልቅ ድል ነው። ጦሩ ከቅርብ ጊዜያት ወዲህ በማዕከላዊ ሱዳን የተወሰኑ ድሎችን ሲያስመዘግብም ቆይቷል። ሐሙስ ዕለት በሪፐብሊካ መንግስት አቅራቢያ የሰው አልባ አውሮፕላኖችና የአየር ጥቃት ፍንዳታዎችም እንደነበሩ የአይን እማኞች ገልጸዋል። የፈጥኖ ድራሽ ኃይሉ አዛዥ መሐመድ ሐምዳን ዳጋሎ ሄሜቲ ቅዳሜ ዕለት በቪዲዮ ባስተላለፉት መልእክት በሰራዊታቸው ቁጥጥር ስር የነበሩትን የፕሬዝዳንታዊ ቤተ መንግስትና አካባቢውን ለመከላከል ቃል ገብተው ነበር። በተለያዩ የሰሜን ከተሞችም ተጨማሪ ጥቃቶች ሊኖሩ እንደሚችሉ አስጠንቅቀዋል። ተፋላሚ ኃይሎቹ ስትራቴጂክ ቦታዎችን ለመቆጣጠር በሚል በውጊያው እንቀጥላለን ማለታቸውን ተከትሎ በርካታ የሰላም ጥረቶች ፍሬ ሊያፈሩ አልቻሉም።